በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም ያስከብራሉ። ይሄም አይደለም ደፍረ አንተ፣ እነሱ የሚወዱትን ሙሐመድን እንድጠሩ ነው የማደረጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ፣ አይዶን ነው በመሆን እራሱ እጠራጠርብሃለሁ። ዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ በቃ አለ። ነቢዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለ? ሙስሊም አደለ። ምን አገባ እኔ ራሱ በዛ ጉዳይ አይገባኝም ነበር ስላልገባኝ ቀባጥር የነበረ አንድ ሚሊዮን ፎሎወር አሳትቶኛል። አሰላሙ አሌይኩም ወረሕመቱላ ወበረካቱ ውድ የተከበራቸው የነጃህ ሚዲያ ተመልካቾች እንደምናላችሁልኝ ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቢሮ ተገናኝተናል። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህ ግለሰብ ረሱሉን ሰለላሁ ዓለይሂ ወሰለም የተሳደበው እፎይ የሚሉት ግለሰብ በራሱ አንደበት ስለ ኢስላም የመሰከረባቸውን ቪዲዮዎች አስመለክታችኋለሁ። በእርግጠኝነት ከዚህ ቪዲዮ በኋላ የእፎይ ደጋፊዎች እኛ ሳንሆን እሱን የምንከሰው እናንተ ትሆናላችሁ፣ እሱን የምትከሱት ማለት ነው። በእርግጠኝነት ነው ምላችሁ አዳምጡት። ከዛ በኋላ ኮሜንት ላይ ሀሳባችሁን መግለጽ ትችላላችሁ ማለት ነው። ይህ ግለሰብ ማሊያ እየቀያየረ ሃይማኖትን ከሃይማኖትና ግለሰቦችን ከግለሰቦች እንዴት አድርጎ እንደሚያጋጭ ትመለከቱታላችሁ ማለት ነው። በተለያዩ አጋጣሚዎች ስለ ኢስላም በጣም ብዙ ነገራቶችን መስክሯል። በራሱ አንደበት ኢስላም ምን እንደሆነ መስክሮ ተናግሯል ማለት ነው። ይህን ደግሞ ከራሱ አንደበት የተናገረውን ነገር ወደ እናንተ ማደርሳችሁ ይሆናል ማለት ነው። ተመልከቱት፣ አዳምጡ። ከዛ በኋላ ይህ ግለሰብ ለምንድን ነው የሚሮጠው? ግለሰቡ ምንስ ፍለጋ ነው እንደዚህን ያህል ርቀት የሚጋጋጠው? የሚሆን ነገር ራሳችሁ መሰክሩት ነገር ይሆናል ማለት ነው። በነገራችን ላይ የኢትዮጵያ ሃይማኖት ጉባኤ መግለጫ ወጥቶበታል ማለት ነው። ይህን ግለሰብ የወጣው መግለጫ ምንድን ነው ምና የሚለውን ነገር ወደ አካባቢ እንመለስበታለን። አሁን ግን ላስመለከታችሁ የፈለግኩት ይው ግለሰብ ስለ ኢስላምና ስለ ሙስሊሞች ስለ ኢትዮጵያ ሙስሊሞች የመሰከራቸውን ንግግሮች አስመለክታችኋለሁ። የሱ ደጋፊዎች ልታምኑ አልቻላችሁም። ይህ ግለሰብ ማና ምንድን ነው ምንነቱ የሚለውን ነገር በፍጹም እያወቃችሁ ግን ማወቅ እንዳልፈለጋችሁ አክቲ እያደረጋችሁ ስለሆነ ለእናንተ ይህን ቪዲዮ ጋብዛችኋለሁ። ከዛ በኋላ የራሳችሁን አስተያየት መስጠት ትቻላችሁ ማለት ነው። አሁን በቀጥታ አንድ ያስገቡት እፎይ ስለ ኢስላም የመሰከረበትን ቪዲዮ የምንመለከት ይሆናል። ቪዲዮውን ላይክ፣ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልህ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ሚመቹኝ አሉ። አንድ እንደዚህ ነፍሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ በቃ አለ አለባበሳቸው፣ ኩል ስታፍ፣ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው ሌላኛው የህብረት ጸሎታቸው ደስ ይለኛል ለምሳሌ ጠዋት የሚያደርጉት ከሰዓት የሚያደርጉት ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ ይህ እንጃ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት ሚሄድ? ሌላው ሃይማኖት ላይ ለጸሎት ሚሄድ? ሙስሊሞች ጋር እንደዚህ ቀልድ አያውቁም፣ በዲናቸው ላይ ይደራደሩ። ይህን ነገራቸውን በጣም ነው የምወደው። ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም በጣም የማደንቀውና ደስ የሚለኝ ነው። በተጨማሪ ደግሞ በእስልምና ለምሳሌ ሀሰተኛ ነቢያቶች አሉ። ሀሰተኛ አሁን ለምሳሌ በኦርቶዶክስ ብንሄድ ሲማቸውን አንጀርገው እነዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እና ቃደ የሚሉ ባህታዊያንን የሚሉ ቤተክርስቲያኖ ሲበጠብጧት እንመለከታለን። አሉ ማለት ነው በኦርቶዶክስ በፕሮቴስታንት ኦልሞስትን ያልናገረውም ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ነቢያት፣ ፓስተሮች ነን ነቢያቶች ነን ሚሉት ይመስሉኛል። ክርስትናውን በቁም ይፈጠፈጡት እንዴ አሉ የሉ የሚለውን ያው ብዙም እሱ ላይ እነሱ ላይ ጊዜ ማጥፋት አይፈልግም። ግን በእስልምናው ላይ በጣም ከምደን ከምደነቅባቸው ነገሮች አሉ በእስልምና ላይ ነብዬ ነኝ። ወይንም እንዲያቀምልሃለው እንዲተፈጠረ እንደዚህ ሆነ እንደዚህ እንደዚህ እያለ ትንቢት ቢናገር ሰባችሁ ይሰማል ይቻላል። ማችን ንፎ የምትባል ሰውዬ ማለት ነው። በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም የኦርቶዶክስ አባቶች እንደውም ምን የሆነ መጽሐፍ ላይ አንብቤዋለሁ። የኦርቶዶክስ ሃይማኖት መጽሐፍ ላይ ምን መሰለህ አባታችን ቆሞ ሳባገሬማ ላይ ነው ናቸው የጻፉትኝ መጽሐፉ እንዳትወርቁ ተጠንቀቁ ነው የሚለው መጽሐፉ። እዛ ላይ ምን ይላል? አላስፈላጊ ንትርክ እና ክርክር ላይ ውስጥ አትግቡ፣ ወደ ፈተና እንዳትገቡ፣ በፈተና እንዳትወርቁ ይላል። እዛ መጽሐፍ ላይ ማለት ነው። ኦርቶዶክስ አትፈቅድም፣ ንትርክ ክርክር፣ በሃይማኖት ጉዳይ አትፈቅድም። መወያየት ትችላላችሁ። መወያየት አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድጠሩ ነው የማደርጋችሁ ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን እራሱ እጠራጠርብሃለሁ። አጀንዳ ልታመጣብን ፈልገህ እንጂ ኦርቶዶክስ አዝነህ ወይም ለኦርቶዶክስ ተቆርቆራል ምናምን አይደለም። እዛው ወይ ብልጽግና ወይ ሽመልስ አብዲሳ አጀንዳ ሰጥቶ ከሆነ እዛው ተወጣ። እኛ አይመለከተንም። ወይ እፎይ፣ እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው ማንኛውም እምነት ላይ ከሙስሊም ከፈለግን ከኦርቶዶክስ ከፈለግን ከፕሮቴስታንት፣ በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አደለም ጥላቻ ብዬ እውነቴን ነው። ነቢዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አደለም ነቢዩ መሐመድን ገና እንድታፍሩበት አደርጋለሁ ብለው አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም አትልም። እውነቴን ነው የምለው። ነቢዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ፣ የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባ ነው ይችላል። አሁን በክርስትና የተባር ነው ምንድን ነው ክርስቶስ ነው እንደዛ የሚወደደው በክርስትና በእስልምና ደግሞ ከሄድ ነብዩ ማምር ነው እንደዛ የሚወደዱት። ነቢዩ መሐመድ እንደዛ ይወደዳሉ ምን ማድረግ ትችላለህ ሙስሊም አይደለም ምን አገባ እኔ ራሱ በዛ ጉዳይ አይገባኝም ነበር ስላልገባኝ ቀባጥሬ ነበረ አንድ ሚሊዮን ፎሎወር አሳጥቶኛል ሀቁን ነው መነግራችሁ በእፎይ ሚስቴክ ያረከው ወንድም ልንገር ጎበዝ ነህ መጽሐፍ ቅዱስ ታውቃለህ አክብረ ነው በፍቅር መስበክ አለብን በፍቅር መስበክ አለብን በእስልምና ላይ ትችት ስትሰጥ በፍቅር። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት ይህን ይመስል ነበር። ይሄ ቪዲዮ ብቻ አይደለም፣ በጣም በርካታ በርካታ ቪዲዮዎች አሉ። ስለ እስላም የመሰከረበት፣ ስለሙስሊሞች፣ ሙስሊሞች የመሰከረበት፣ ስለ ነቢያችን ሶለላሁ ዐለይሂ ወሰለም የመሰከረበትም አለ። እንደ አስፈላጊ ትምህርቱን እናወጣዋለን፣ አይቀርም ማለት ነው። ለማንኛውም ውድ ተመልካቾቼ አሁን ይህንን ቪዲዮ የጋበዝኩበት ምክንያት ለምንድን ነው? የእፎይ ደጋፊዎች እኛ መታችሁ ተቁሱናላችሁ፣ የእኛው ነቢይ ተሰድቦብን የኛው ኢስላም ተሰድቦብን የኛ ሃይማኖት ተነክቶብን መልሳችሁ እንደገና እሱ የምደግፉ አካላቶች አላችሁ እና በኮሜንት ቦታ ላይ ስለተመለከትኳችሁ ነው ለእናንተ ምስክር ይሆን ዘንድ ብዬ ይህን ነገር ያቀረብኩት ማለት ነው። እፎይ በራሱ አንደበት ስለ ኢስላም ምስክሮ ነበረ፣ ስለ ሙስሊሞች ምስክሮ ነበር። እኛ ሙስሊሞች በሃይማኖታችን እንደማንደራደር ያቀዋል፣ በደንብ እንደሚያውቀውም ደግሞ ተናግሯል፣ በራሱ አንደበት ማለት ነው። እንኳን እሱ አረም ሌሎችም እነ ወን ይማኛም እነ ሞወጣም ሌሎችም ሌሎችም ሙስሊሞች በሃይማኖታቸው እንደማይደራደሩ በደንብ አስረግጠው ነው የሚነግሯችሁ። ያውቁታል። የኛ ውድ ነቢይ ሰለላሁ ዐለይሂ ወሰለም ተነክተው የትኛው ምድር ጸጥ እንደማይል የትኛው ምድር ማንኛውም ነገር ከማድረግ ወደኋላ እንደማይል የሚታወቅ ነገር ነው። ውድ ተመልካቾች፣ ይህን ቪዲዮ የምትመለከቱ ሌሎች እምነት ተከታዮች ለተከታዮች እንዳላችሁ አውቃለሁኝ። ይህ ግለሰብ በሚያደርገው ድርጊት ይህ ግለሰብ በሚሳደቡ ስድብ እናንተ ማብራሪያ ጥያቄ እንዳትሆኑ፣ ይህ ግለሰብ የሚያደርገው ድርጊት ከእናንተ ሃይማኖት የራቀና የእናንተ ሃይማኖት አስተምህሮት አለመሆኑን በተግባር ልታሳዩን ይገባል። በጣም በርካታ ኦርቶዶክሳዊያን ይህ ግለሰብ የሚያደርገው ድርጊት እነሱ እንደማይወክል በተለያዩ ቪዲዮዎች ገልጸውልናል። በጣም እናመሰግናለን። ትክክልም ነው። የእናንተ እምነት ይህን ነገር እንደማይደግፍ አሳይታችኋል። የምናቀውም ነገር ነው። ነገር ግን አንዳንዶች ደግሞ በቃ ስግጥ ብላችሁ ይህ ግለሰብ የሚያደርገው ድርጊት እናንተንም ሃይማኖታችሁ እንደሚወክል አድርጋችሁ ምትንቀሳቀሱ እናንተ በጣም ትጠነቀቁ ይገባል ማለት ነው። ምክንያቱም ሃይማኖታችሁ ይህ ነገር እንደማይደግፍ ስለምናውቅ ማለት ነው። ረሱሉን ሰለላሁ ዓለይሂ ወሰለም ሆነ ቁርአንን መሳደብ አትችልም። ልቁርአኑ ከላሙላህ ቁርአን የአላህ ቃል ነው። ያ ደግሞ ከፍተኛ ዋጋ ያስከፍላችኋል ማለት ነው። ረሱል ስ ስለም አልተሳደቡም ስትባሉ ጨራሽ ወደ ቁርአን ደግሞ መዞር ጀመራችሁ ራሳችሁ ቁርአናችሁ ላይ የተቀመጠ ነገር ነው። ቁርአን ላይ እንደዚህ ነው እንደዚህ ነው እያላችሁ ደግሞ ቁርአንን ቁርአን ክብር ዝቅ ለማድረግ የምትሞክሩ አካላቶች አላችሁ። አሁንም ጉዳዩ በጣም ሲሪስ ጉዳይ ነው፣ ቀልድ አይደለም። ልታርፉና ልትጠነቀቁ ይገባል የሚል መልእክትን ያለ ማለት ነው። ለዛሬ የነበረ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ ዓለይኩም ወረሐመቱላሂ ወበረካቱ።